ይቻዋል ብለሃል አላልክም? ሁሉንም አያሳይም መጽሐፍ ቅዱስ። እኔ ሁሉንም ቀጣ ብለሃል አላልኩም። አሁንም ነው ላርምህ፣ አሁንም ላርም። ይሄ እናንተና ቤት አይደለም። ሸፍ አሰራም ሁሉንም እግዚአብሔር ቀጣ ብለሃል። እፎይ አላልኩም። እኔ ምን አልኩህ? የቀጣችኋለሁ ያልቀጣችኋለሁ አልኩህ። አዎ የቀጣችሁ ተጽፏል፣ ያልቀጣችሁ አልተጻፈም። ለምን ስልህ ሁሉንም ስለማይኩ የሚጠቅመንና የሚጻፍልን አልክ። የሚጠቅምህ ግማሹን ቀጥቶ ግማሹን አለመቅጣት ከሆነ እንኳን ጠቀመህ፣ የፍትህ ጉድለት። አንዱን የእንጀራ ልጅ አንዱን ልጅ አድርጎ አንዱን ይቀጠዋል፣ አንዱን እንደፈለገ እንዲዘሙት ይፈቅድለታል። ይሄ አንተን የሚያነጽ የሚያስተምር ከሆነ ምንድነው ሀሳቢ እዚህ ላይ መነሳቱ? ሀሳቢ አንተ የምትናገረውን ነገር እንድታሰምርበት ነው። አብርሃም ሁለተኛ ሚስት አጋር፣ አብርሃም ሁለተኛ ሚስቶ አይደለችም አይደለችም። ይኸውልሽ አንድ ነገር ልንገርሽ። አሁን እኔ ዋናው አድሬስ ማድረግ ምፈልገው ወደ ሁለተኛ ሴት ወይም ደግሞ አባቶች ወደ ሁለተኛ ሚስት እንዲመለከቱ እግዚአብሔር አልፈቀደም እያልኩ ነው ያለሁት። ፈቃዱን አላሳየም የሚል ሀሳብ ነው የማቀርበው። አባቶች ግን የገዛ ፈቃዳቸውን ተጠቅመው አድርገውታል። ያ ስህተት ነው እያልኩሽ ነው ያለሁት። ስህተቱን በላይ ታገቡ የከለከለበት ስጠኝ። የእግዚአብሔር ፍቃድ መቼም በፓስወርድ ፒንኮድ አይደለም። ከአንድ በላይ በብሉ ኪዳን እግዚአብሔር ከልክሎ የእግዚአብሔርን ሕግ ጥሰ ያገቡትን ስጠኝ። ይሄው ልሽ እኮ ፈቃዱን አያሳይም፣ አልፈቀደም። እግዚአብሔር ሲፈጥር ግን ፍልስፍና ለምን የምንፈልገው? ጌታ ሆይ እፎይ። እኔ ያንተን ነገር ብነግራት እኮ ፍልስፍና አይደለም የምንፈልገው። እግዚአብሔር በነቢያተች ተናግሮን አልተናገረም? እግዚአብሔር ከአንድ በላይ ጋብቻ ዝሙት ነው ብሎ ነግሮ እግዚአብሔርን ትእዛዝ ጥሰው ያገቡ ነብያቶች ካሉ ስጠኝ ነው እኔ እያልኩ ያሉት። በብሉ ኪዳን የእግዚአብሔርን ህግ ጥሰው ትእዛዛ ጥሰው ከአንድ በላይ እንዳታገቡ ብሎ ሰለሞንን አቀርብ እኮ። እግዚአብሔር ከአንድ በላይ እንዳታገቡ ብሎ ትእዛዝ የሰጠበትን መጀመሪያ ስጠኝ። ይኸው ከፈጠረው ምንድን ነው? እሱ ሲፈጥር እኮ በቃ አንድ ነው። ፍልስፍና ባህላዊ በቃም እናንተ ገና ለአቅመ ኮንት ኮምፓራቲቭ አልደረሳችሁም እኔ ጨርሻለሁ ይሄ ያንተ ፍልስፍና አዳምና ሄዋን አዳምና ሄዋንን አንዳንድ አድርጎ ሰርቷቸዋል በዛው ነው መቀጠል ያለበት ይሄ አንተ ፍልስፍና ነው እኔ እግዚአብሔር ህግ ያወጣበት ከአንድ በላይ እንዳታገቡ ብሎ እግዚአብሔር ህግ አውጥቶ ነቢያቶች የእግዚአብሔርን ህግ የጣሱበትን ቦታ ስጠኝ ስለ አዳምና ሄዋን እኮ አንዳንድ ናቸው ካልክ ይሄ አንተ ፍልስፍና ነው ይሄ ለኔ ለውእግዚብሔር ነብረት ኪዳ እነግራለሁ እግዚአብሔር ሁለትም ሶስትም አራትም አግቡ ብሎ የፈቀደበትን ቦታ ስች አሁን አግብተዋል ሰዎች ናቸው ተሳስተዋል አልኩሽ ምን ልበል ልታደግ ነው ከአንተ ጋር ድጋሚ የማወራው እርምጃ ስጄ አንተ እግዚአብሔር አልፈቀደም ያልኩህ ማስረጃ ስጠኝ አልኩህ ማስረጃ የለም እኔ ግን አግብተዋል እንዳልኩ በመጽሐፍ ቅዱስ ስላገቡ ስለተጻፈ ነው የመለስኩልህ። ፍልስፍና መለየት አለበት፣ ፍልስፍና ለዩ። እኔ ስላገቡ አገቡ ተብሎ ተዘርዝሮ መጽሐፍ ቅዱስ ላይ ስላሉ አሉ ብዬ ነገርኩ። አንተ ግን እግዚአብሔር አልፈቀደም የምትለውን ከመጽሐፍ ቅዱስ በማስረጃ አሰጠኝም። ጨርሻለሁ። እኔ መልሴ አንድ ነው። እንግዲህ በቃ ካሌብ መጥተዋል፣ ከካሌብ ጋር አውሪ። እኔ መልሴ አንድ ነው። እንግዲህ እግዚአብሔር ፈቃድ ከሌለ ሰዎች የገዛ ፈቃዳቸውን ተጠቅመው ያልከለከለው ነገር ላይ ፈቃዱ አያስፈልግም። ለዛም ነው ነቢያቶች ያገቡት። ብሩኬ፣ እኔ ልቀጥል። ከመቀጠሉ በፊት የእኔ ጥያቄ እኮ እስካሁንም አልተመለሰም መባል፣ ስህተት ሰርተዋል እና ዝሙት ሰርተዋል ልዩነቱን ንገረኝ። እሺ፣ እኔ ልመልስልሽ። አትመልስልኝ፣ አንተ። ብሩክ ነው የተናገረው። ብሩክ ንገረኝ፣ ምን ሆነሃል? ምን ችግር አለው? እኔ ብመልስልሽ አልጠየኩምማ። ያ ክርስቲያንን ከጠየቅሽ እኔ እሱ ምታ አድርግ። ካሌ፣ ብሩክሄድና ሊብሬ ተወከል እንዴ። ምንሆነሱ እኮ የተናገረው ብሩክ፣ መልስልኝ ዝምታን ራሱን የቻለ መልስ ነው። መመመልስ የለም። ካሌ ብዳዊት ከአንድ ባያንስ ያገባ ምፈልገው ነገር እሺ አያት አለች። ከአንተ መናገር ነገር እሺ አንድ ደቂቃ ሳላስረዝም ልናገር። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። እኔ መናገር የምፈልገው ያው ብዙውን እናንተ ብላችሁታል። አንደኛ በክርስትና ብሉይ ኪዳንም ላይ አዲስ ኪዳንም ላይ ከአንድ በላይ እንዳታገቡ፣ ከአንድ በላይ ማግባት ዝሙት ነው የሚል የለም። ሁለተኛ ጋብቻ ከተባለ ፊሽካ ተደፋ። ዝሙት እዛ አካባቢ የለም፣ አይሰራም። ጋብቻ ሶስት ፊደል ጋብቻ ካለ ዝሙት የለም። ለምን ጋብቻ ከተባለ ፈጣሪ የፈቀደው ነገር ነው። ዝሙት ሊኖር አይችልም። ዝሙት ከተባለ ደግሞ ጋብቻ የሚባል ነገር የለም። ለምን ከተባለ ጋብቻና ዝሙት ሁለቱ ተቃራኒ ስለሆኑ ማለት ነው። ስለዚህ ብሉይ ኪዳን ላይ ያሉ ነቢያቶች አስባችሁታል። ሙሴ ሊቀ ነቢይ የተባለው በኦርቶዶክስ ምን አይነት ክብር እንደሚሰጠው በፕሮቴስታንት በአይሁድ እምነት በእስልምና እምነት የሙሴን ደረጃ ታውቃላችሁ፣ የነ አብርሃምን ደረጃ። በጣም ትላልቅ ሰዎች ናቸው፣ በጣም ትላልቅ ነቢያቶች ናቸው። በየትኛውም ሰማያዊ ሃይማኖት አለኝ የሚባል እምነት የተከበሩ ሰዎች በዝሙት ያውም የመጽሐፍ ቅዱስ እውቀት በሌላቸው ተራ ግለሰቦች ሲወቀሱ አስባችሁታል። ይህ ኮ ከባድ ንግግር ነው። ሰዎች ወዴት እየሄድን ነው? እናንተ ማናችሁና ነው? ሙሴ ዝሙተኛ ነው? ከአንድ በላይ አግብቷል። ሙሴ አብርሃም ዝሙተኛ ነው? ሶስት ሚስቶች ነበሩት። ፈጣሪ ንትር ያላላቸው፣ መጽሐፉ ያላላቸው፣ ዝሙተኛ ነው ያላላቸው ትላልቅ አባቶችም ይህ መክሰስ ተገቢ አይደለም። ከአንድ በላይ ጋብቻ ብቻ ዝሙት ነው የሚል አዲስ ኪዳንም ላይ ከሀያ ሰባቱ ቀኖና የጳውሎስን መልእክት ጨምሮ የለም። ካለ አምጡ። ከአንድ በላይ ጋብቻ ዝሙት ነው የሚል ብቸኛ የሚጠቀስ አንድ ጥቅስ አለች። ኦሪት ዘፍጥረት ላይ የፈረደባት አንድ ስጋ ሁኑ የሚል የአዳምና ሔዋን ሲፈጥር እሱ እግዚአብሔር ሲፈጥራቸው አንድ ሀዋ አንድ አዳም አድርጎ ነው የፈጠረው። ስለዚህ ሁለት ሶስት ሴቶች አድርጎ ለምን የዛን አልፈጠረም? ልክ እንደ አዳም ሶስት አራት ወንድ አድርጎ እግዚአብሔር ለምን አልፈጠረም አንልም። ለምን ራሱ የፈጠረበት አላማ አለው ፈጣሪ። ፈጣሪ፣ አይመረመርም በእኛ ሊተጭ እንጂ ሊደረግ አይችልም። ፈጣሪ አንድ አዳም ፈጠር አንድ ሔዋን ከዛ ከነሱ ደግሞ እኛ መጣን ማለት ነው። ወደ እኛ ስንመጣ ደግሞ እኛ ከአንድ በላይ እንድናገባ ፈቅዶልናል፣ ወንዶች ማለት ነው ያው እንድናገባ ስ ቁርአንም ላይ አለ፣ መጽሐፍ ቅዱስም ላይ አለ። ማንም የሚከሰው የለም። አንድ ወንድ ከአንድ በላይ የሚያገባ ክልክል ነው የሚባል ነገር የለም። ን መሰረት መጽሐፍ ቅዱስ ላይ ያለ ብለሽ አታውሪ። አዎ ቁርአንሽ ላይ ሊኖር ይችላል፣ መጽሐፍ ቅዱስ ግን በኋላ ታርብኛለሽ። እኔ ሲጀመር ብዙ አላራ ድረስ ስለሰጠች ከአንድ በላይ ማግባት ዝሙት ነው ከተባለ መጽሐፍ ቅዱስ የመጀመሪያ ዝሙት ነው ብሎ ሊፈርጅ የሚችለው ራሱ እግዚአብሔር ነው። ለነሙሴ ሙሴ ሕግን ሰጥቷል። ብሉይ ኪዳን ላይ ሕግ የለም፣ የሚመሩት በህገ ልቦና ነበር። የሰው ልጅ በህገ ልቦና አይመራም። እግዚአብሔር ለሁሉም ሰዎች ሕግ ሰጥቷቸዋል። ለነሙሴ ሙሴ ህብረተሰብ ሙሴና ሀሮንን ወንድማማቾቹን ነብያ አድርጎ ልኮላቸዋል። ኢሳያስ፣ በኢሳያስ ዘመን ሌሎቹም ነብያቶች ህዝቦችን እንዲያስተምሩ ነብይ አድርጎ ሲልካቸው መጽሐፍም ሰጥቷቸዋል። አስተምረዋል። ይሄ ዝሙት ነው። ይሄ ጣዖት እንዳትቀርቡ ወደ ዝሙት እንዳትሄዱ፣ እንዳ እንዳትሰርቁ እንዳትዋሹ እያሉ ሁሉ ማስተምሯል። በዛም መልኩ እግዚአብሔር ሲልክ ነበር ሰዎችን። ስለዚህ ዝሙት የሚባል ነገር የለም። ከአንድ በላይ ማግባት ዝሙት ነው የሚለው ይሄ መጽሐፍ ቅዱስን ከአለምዳረሁን ሱስ በኢየሱስ እንግዲህ ከክርስቶስ በኋላ ተቀይሯል ይባል የለ የቀየረው ህግ የለም። እኔ ህግና ነቢያትን ለአጸድቅ እንጂ ልሽር አልመጣሁም ብሏል ኢየሱስ። ያንን የነበረውን ህግ የብሉ ኪዳንን ዘመን ሊያጸድቅላቸው ነው የመጣው። ስለዚህ እንደዚህ የሚባል አማርኛ የለም። አለ ከተባለ ማስረጃ መጥቀስ ይቻላል። አመሰግናለሁ። እናመሰግናለን። ወዲት ቀጥ መናገር ከፈለጉ የራሳቸውን ጠቅሰው መናገር ይችላሉ። በክርስትና እንዲያለ ማለት አይችሉም። የወደት ደቀቃ ያስገኛል? አይደለም። ምክንያቱም እነሱ በሚፈልጉት ነገር እየተረጎሙ ስለሚያወሩ፣ በሚፈልጉት ነገር እየተረጎሙ ነው የሚያወሩት። አስተካኪው እንጂ አትናገሩ ማለታችን ተቀ እኔ አስተካክዬ እየሰማለሁ፣ ግን ሌላ ሌላው ነው የሚሰማው። ሌላ እኔ ስለሆነ የጠየኩት ወት አስተካክለሽ፣ ይሄ እሷ መጽሐፍ ቅዱሱ የተናገረው ነው መልስ ተነገረችው። እንደዚህ አይደለም የሚለው እንዲህ ነው ብሎ ማስተካከል፣ የመጽሐፉ ባለቤት ስለሆች ድርሻሽ ነው መብትሽም ነው። አክሴፕት እናደረጋለን። ግን ከቀድም ጀምሮ ሲወራ የነበረው ፍሎ ሲደረግ የነበረው መጽሐፍ ቅዱስ ላይ ስለነበረ የዳዊት ታሪክ ስለነበረ ግዴታ ከመጽሐፍ ቅዱስ ጋር እያይዘን ነው፣ እፎ እየወራው ስለ መጽሐፍ ቅዱስ ነው። እኔ መልሽ የጠየኩት ከመጽሐፍ ቅዱስ ነው። አይ እናንተ እንዳላችሁት አይደለም ይሄ እንዲህ እንዲህ እንዲህ ነው የምንረዳው የሚል ነገር ካለሽ ደግሞ መብት ስላለሽ መጽሐፉ ባለቤት ስለሆች ፍሎ ማድረግ ትችላለሽ። ግን ደግሞ አትንኩብኝ ማለት አይቻልም እኛ አንቺ የምትናገሩት ነው ምናምነው። የመጽሐፉ ባለቤት ስለሆንሽ አሁን አንቺ እንደዚህ እንደዚህ እንደዚህ ነው የሚለው ብትይ ልክ አይደለሽም አንልሽም። እኔ ቀደም መፎ ልክ አይደለህ የሚያልኩት በማስረጃ ስለተናገረ ስለሌለ ነው። መጽሐፍ ቅዱስ የግል እይታና ፍልስፍና አክሴፕት ያደርግላለሁ። መጽሐፍ ቅዱስ ና የለም የሚያልኩት ለምን ከዘፍጥረት ስለሆነ ስራ መጽሐፍ ቅዱስ ስለማውቀው። አንቺ ግን እኛ እንዲህ ነው የምንረዳው እንዲህ ነው የሚፈታ ማለት ግን መብት አለሽ አክሴፕት እናደርግላለን ነው የምልሽ የሚታይና የሚነበብ ነገር፣ ግን ሙሴ እንኳን እኮ ሁለት እንዳላገባ፣ ሙሴ እንኳን ሁለት እንዳላገባ፣ ስለ እግራችሁ እኮ መስማት አልፈለገም እኮ አንቺ ነሽ። አዬ እኮ መጽሐፍ ቅዱስ ዘንድ ሰይ ምን የለማ፣ እኛ ሁለት ሀገር ጠቅሶ፣ ሁለት ካራክተር ጠቅሶ እያሳየን፣ መጽሐፍ ቅዱስ እንኳን አንድ ናት አለ ማብራሪያው ላይ ይኸውልሽ። ወዲህ እኮ በግድ መኑኝ እኮ ይባሉ ማብራሪያው ላይ ልትሆን ትችላለች ትሆናለች የሚል ግምት አለን እያለ ማብራሪያው ላይ፣ አንቺ አማኝ ሆነሽ አንድ ናት አልሽ በድፍረት። ስለ ማብራሪያው እኔ አይመለከተኝም። ማን እንደ ጻፉ አላውቅም፣ ግን መጽሐፍ ቅዱስ እንደሚለው ነው እኔ የምናገረው። መጽሐፍ ቅዱስ እንደሚለው ብቻ ነው። ማብራሪያ እኮ መጽሐፍ ቅዱስ ላይ ነው ያለው። እሱ ማንም እኮ ነው እንደዚህ ነው እያለ ግምት እየሰጡ እኔ ስለሰው ግምት አያገባኝም። መጽሐፍ ቅዱስ ላይ ማንም ግምቱ ማስገመድ ይችላል። ይኸው ታዲያ ማብራሪያ ምን ማለት ይመስላል እያለ እየጻፈ እንዴት ነው ይሄንን ይመስላል እንደዚህ ይመስላል እንደዚህ የሚባል ነገር እኔ አልቀበልም። ወንጌሉ ከላለ ነው እንጂ የሰው ይመስላል ምን ወንጌሉም እኮ ኢትዮጵያዊ ሚስት አካል እኮ አላለም። ታዲያ ሚዩት አይደርግ አንተ አንድ ናት እኮ ወንጌሉም። ታዲያ አንድ ሴት ናት ብሎ እኮ አልጻፈም። ላይ የተለያየ ስም አንድ ናት፣ ልንገርሽ ወዲት የፈለገ ብታፋጩ ውሃ ብረት አይሆንም። አንድ ናት እንትን የለም መጽሐፍ ቅዱስ ላይ ያለውን አንድ ናት የሚልም የለም። እንግዲህ ዛለ መጽሐፍ ቅዱሱ ሰውን ያብራራው ሰው ያብራራውን አልቀበልም። የሰው ማብራሪያ፣ የሰው ሀሳብ ግምትና መጽሐፍ ቅዱሱ እራሱ በእግዚአብሔር ፍቃድ የተጻፈ ምን ነው? አንድ የሚያደርገው የሰው ማብራሪያ ይመስላል እያለ እየተናገረ ዘህልቁን የጻፈው ማን ነው? አሁን ስለ ዘልቁ ሲሆን እያወሩ ያሉት አሁን እሱ ኢፎይ ሲያነብ የነበረው ከስ እንደ ማብራሪያ ይመስላል፣ ይመስላል ይሄ እንዲህ ይመስላል እያለ እንዴት ነው እሱ እንድና ሊቀበል የምችለው? ሰዎች ያስቀመጡትን ማብራሪያ አልቀበልም። እሱን አትቀበል፣ ግን ከላይ ከማብራሪያ ውጭ ዋናው አውዱ ህልቁና ዘጸአት ላይ አንድ ናት የሚል ግን የለም። ሁለት ናት የሚል ካላሳየኝ እኔ ደግሞ አንድ መሆኗን ደግሞ አሰይሻለሁ። አንድ ናት የሚል የለም። ይሄን እኮ ነው የምልሽ። አንድ የሚል ስለሌለ አንቺ፣ አንድ የሚል ስለሌለ ቢያንስ አባቷ ማለት ነው። አሁን እንትና ሲፓራ አባቷ የት ነው? የምድያም ካህን እንደሆነ ይናገራል። እዛ ጋም የሚወጥ የምድያም ካህን እንደሆነ ይናገራል። እኔ እኮ በነገራችሁ ላይ ስታወሩ መልሶች ተደምጣ አይመስል። ምንድን ነው ያልሽው አንቺ? ማብራሪያውን አልቀበልም አልሽ። መጽሐፍ ቅዱስናቸው። በጣም እዛ ማብራሪያ ጋር የጻፉትን ሰዎች ብታውቂያቸው ትገረሚያለሽ። ግን አንቺ ንቀሻቸው፣ ንቀሻቸው። አልቀበልም ያልሽው ማን ያብራራው ያን ነገር ማን ያብራራው? እንደ መጽሐፍ ፕሮቴስታንትን በራሳቸው ያብራሩታል። ሌላውን በራሱ ያብራራል። የማን ነው ይሄ ማብራሪ? የማን ነው ኦርቶዶክስ ናት ያብራራችሁ? ኦርቶዶክስ ካብራራችሁ ይቀበላለሁ። ከመጽሐፍ ቅዱስ የምትቀበዩ ምን ነው? ሁሉንም መጽሐፍ እቀበላለሁ። ሁሉንም ከኦሪት ጀምሮ እስከ ዮሐንስ ራይ ያለውን መጽሐፍ ቅዱስ ላይ ያሉ ማብራሪያዎችንስ ራሱ ላይ ያለውን ማቀበላለሁ። መጽሐፍ ቅዱስ ላይ ያለውን እንዳልቀብላለው ግን ይሄ እዚህ ማለት መጽሐፍ ቅዱስ ላይ ያለውን ያነበበልሽ ታዲያ? ከስር እኮ ሰዎች እንደ ትርጓሜ ራሳቸውን የጻፉትን እኮ ነው ወይ የምታወሪ ነገር ግን እየታወቀች ነው ሄደት እንዲያ ሁነ እስኪ ድጋሚው

እኔ የገባኝ እፎይ፣ ፕሮቴስታንት ስለሆነ የፕሮቴስታንት እኔ አላቅም። ፕሮቴስታንቱ ምን ሆነ አላቅም እኮ። ፕሮቴስታንቶችም እንደዚህ አድርገዋል፣ መጽሐፍ ጽፈው እንደ ማብራሪያ ቁጭ ቁጭ አድርገዋል። ከማናሀዱ ላይም እንደዛ አለ አላቅም። ያገጠኝ ሁ ሲገኝ እንደዛ የለም በግሪኩ በሂብሩ እያለን እንዲሁም በተለያየ ነው። እሱ የለኝም፣ እሱ የለኝም እኔ ግን ቢኖረኝ ደግሞ እቀበለዋለሁ። ምክንያቱም ኦርቶዶክስ አባቶች ከሆኑ ያደረጉት በደንብ ነው የሚቀበለው። አሁን ችግርሽ እንተረዳን ነው። አሁን አንቺ ተናጋሪውን ነው የምትመርጨው እንጂ የቃሉ እውነትነት እውነት አለመሆን አይደለም። አንቺ ነው የሚያስጨንቅሽ፣ አንቺ የሚያስጨንቅሽ ተናጋሪው አካል ነው። አክሴፕት እናደርጋለን፣ እንቀበላለን። ይህ መቸናል። ዲት ዩ አሁን አቶ ካሌብ ይቀጥሉ። ፈቴ አለሽ። ፈቴ ስልክ ዘብቶባታል ይመስለኛል። አሁን እኔ ለራሴ ፍት ልጠይቅ ነው። ቆይ ከነ ጥያቄ አሽከራከራችሁት ለእኔ ሳት መልሱልኝ። እኔ አሁን ቆ የወዴት ቅድም ለምን ስለ መጽሐፋችን ታወራላችሁ ስትይ ክርስቲያኖች መጽሐፍ ቅዱስ ላይ ቆመው ነው ቁርአንን የሚቃወሙት። ካሌብ ሜታርግ ጥያቄው የኔ ስለሆነ መጀመሪያ የጀመርኩት አልተመለስልኝም። ጥያቄን ትመልሳለ ግን ላስረዳት ለዲ የወዲት ለምን ታብራሪ ያለች ስላሽ ያታዩን ቅድም አይተሽ ከሆነ በእኛ ለወንድ ልጅ ከአንድ እስከ አራት ማግባት ይፈቀድለታል። ከሻለ ያንን ደግሞ የምትቃወሙት መጽሐፍ ቅዱስ ላይ ቆማችሁ ነው በእኛ አይቻልም ስለምትሉ ማለት ነው። ያ ስለሆነ አሁን ከመቼ ጀምሮ ብዬ ስጠይቅ ከጥንት አሉኝ እግዚአብሔር የፈጠረው አንድ ወንድና አንድ ሴትን ነው ስላሉኝ ያ ከሆነ መጽሐፍን የሰጧችሁ ነቢያት ዝሙተኛ ናቸው ወይ ብዬን የጠየኩት ይሄ ጥያቄ አሁንም ለአንተ ጠይቄሃለሁ ካሊብ መጽሐፍትን የሰጧችሁ ነቢያት ከአንድ በላይ ምስት ያላቸው ዝሙተኛ ናቸው መልስልኝ የመጀመሪያው ይህንን ሁለተኛው ከአንድ በላይ ጋብቻ ዝሙት የሚል አሳየኝ ጨርሻለሁ እሺ አመሰግናለሁ። መጽሐፍ ቅዱስ ሮሜ ምዕራፍ ሶስት ላይ ቁጥር ሀያ ሁለት ጀምሮ የሚናገር ነገር አለ። ልዩነት የለምና ሁሉ ኃጢአትን ሰርተዋል ይላል። ሁሉ ኃጢአትን ሰርተዋል ልዩነት የለምና ይላል። እና ነቢያት ሚሆኑ፣ ነገስታት፣ ህዝቡ ሆኑ፣ ሊቀ ካህናት ስህተት ሰርተዋሉ። ስህተት ሰርተዋሉ ማለት ግን በዚያ ስህተት ውስጥ ኑረዋሉ ማለት አይደለም። ሰው ይሳሳታል፣ በንስሐ ይመለሳል፣ ይታጠባል። መጽሐፍ ቅዱስ ይህንን ያስተምረናል። በስህተታቸው የወደቁ ሰዎች አሉ፣ ከስህተታቸው ደግሞ የተመለሱ ሰዎች እንዳሉ ይነግረናል። እሺ፣ መጽሐፍ ቅዱስ እንዴት እንድንኖር ነው የሚያስተምረን? ዘሌዋውያን ምዕራፍ አስራ አንድ ላይ አልጠይቁም። ከሌለ ሲአልሰማህም ያንተን መልስ ነ ነቢያ ህዝብ ናቸው ወይ? እያልሁ ናቸው ወይ ሳለ አልሰማህም። መልስ አልሰማህም። አላደርግም ቀጥታ መልስ መልስ። የእሷ ጥያቄ መጽሐፍትን የሰጧችሁ ሰዎች እየተሳሳቱ ናቸው ወይ ወይ ብላት ዘሙ ተዋል ወይ? ከአንድ በላይ ስላገቡ ከአንድ በላይ ማግባት ዝሙት ነው ወይ? ከአንድ በላይ ያገቡትስ ዝሙተኛ ናቸው ወይ? ዘሙ ተዋል ያ ጠቂቀች ሳስተዋል ወይ? አይደለም። እኔ መልስ እየሰጠው ነው። መልስ የምሰጠው ደግሞ በእግዚአብሔር ቃል ነው። ሁለት ቃሎችን ጠቅሻለሁ አይደል? ዝሙት የእግዚአብሔር ቃል አይደለም። እናት የእግዚአብሔርን ቃል ሮሜ ምራፍ አንድ ምራፍ ሶስት ላይ ብያ አልጠቀስኩ? ዝሙት የሚለው ቃል የማን ጋር ነው? ዝሙት ይቻላል አይቻልም አላልኩም። ከአንድ በላይ ጋብቻ ልብ አድርግ ካሌብ ከአንድ በላይ ጋብቻ ነው እያልኩ ያለሁት። ሁለተኛ፣ ከአንድ በላይ ያገቡ ነቢያት ዝሙተኛ ናቸው ወይ? ያልኩ ነው። በግልጽ መልስ አይ አይደሉም፣ አይ ናቸው በላይ። ጥያቄሽን ሰምቻለሁ። ለጥያቄሽ ደግሞ መልስ ስሰጥ እንደ እግዚአብሔር ቃል ነው የምሰጠው። ክርስቲያን ነኝ የምትናገሩትን እንደ እግዚአብሔር ቃል ተናገሩ ስለሚል የእግዚአብሔርን ቃል እየጠቀስኩ ልናገር እባክሽ። እሺ ዘሌዋውያን ምዕራፍ 11 ላይ ቁጥር 45 ላይ ከግብፅ ምድር ያወጧችሁን የእግዚአብሔር ቅዱስ ነኝና እናንተም በኑሯችሁ ቅዱሳን ሁኑ ይላል። ስለዚህ ከቅድስና መንገድ ፈቀቅ ብሎ እግዚአብሔር የማይወደውን ነገር ስህተት፣ በህይወት ላይ የሚያመጣን ነገር የሰሩ ሰዎች ካሉ የዚያን ውጤት ይቀበላሉ። መጽሐፍ ቅዱስ እንዲህ ይለናል፣ ጢሞቴዎስ መጽሐፍ ላይ ፕሊዝ፣ ካሌብ ላስተካክል አሁንም ከእግዚአብሔር ስርዓት ፈቀቅ ከማለት በፊት ከየተኛው ስርዓት ነው ፈቀቅ የምትለው? እባክሽ መልስ እየሰጠው ነው፣ በመሀል አትረብሽኝ። ሌላውን ሰው አላደመጥሽም፤ እኔንም አድምጭ። የፈለገ ታወራለህ፣ የጥያቄው መልስ እስካልመለስክ ድረስ እዚህ ቤት አታወራም። ሌላን ሰው አሁን ስህተት ስትናገር ዝም ብለሽ አድመጠሽ ያታል። እኔንም ቢያንስ ስእያእነሱ ወይም አውዘውሆ ያንዴ ንጽጽር ላይ አልቻላችሁም እያልሽ ነበረ። እና የንጽጽር ደግሞ አንዱ ምንድን ነው መስማት ነው። አይ እኔንም ስሚኝና በሀሳብ ሞግችኝ ሀሳቤን ግን ሳልን የጥያቄውን መልስ ነው እኛ የምንፈልገው ለጥያቄሽ መልስ ሰጥ እኮ እያፈንሽኝ ነው እየመልስ አይደለም። በቃ ስለዚህ የጥያቄው መልስ ለማታውቀው ሌላ እየጠቀስኩ አባትሽን